የህልዋ የሆነ ቦታ ላይ ከጠራችሁ የሚቆም ነገር የለም እና አንተም የፈለግከው መርጣ አግባ እሱ እኔም የፈለግኩት መርጫ አለሁ ብለሃለች፣ ብለው የአክስቴ ስነግረዋለች። እኔ አላልኳትም። እንግዲህ ከዛ ስትለው ኦኬ በቃ ምናምን ነገር ብሎ እኔ ማናደጃ ሲፈልግ የሚያናደጃ ምንድነው፣ የአክስቴ ልጅ በማግባት ከዛ በላይ እሷን ይጠይቃታል። ኦኬ ትለዋለች ምናምን ነገር እና እኔ ልክ ከኢማራት ስገባ፣ እኔ አክባራችሁን አልሰማም። ከኢማራት ስገባ እንደዚህ እንደዚህ እንዴ በጤና ግን አለ እንዴ በህይወት እሱ ልጅ ምናምን ብዬን ያው ጥያቄ ጠየቅኩኝ። ጠይቅ ያለቅምን አይ፣ አንቺ የፈለግሽን ምርጥ ምረጭና ግቢ እኔም የፈለግኩት መርጬ አገባለሁ ብሎሻል አለች። ደግማ ይሄንን አማርኛ ለእኔም ደገመች እና ሲጀመር እኔ እሱን ብመርጥ እኮ ከሀገር አልወጣው ነበር ምናምን አልኳት። ና ፀጥ ከዛ ያ አብረው ቀጠሉ። ወደ አምስት አመት ነው ምናምን ነገር ትምህርቷን አስተማራት ምናምን ምናምን፣ በቃ ብዙ ነገር አሳ እንትን አሉ። ከዛ መጨረሻ ላይ ብቻ እኔ ብዙም እንትን አላለችም። ማለቴ ከሱ ጋር እንትን አለች። የኔና የእሷ መቀራረብ ትንሽ እንትን ሊለው ይችላል። በይ ገብብ ብለን ሊጋቡ ሲሉ ህልማቸው አልሆነም።

አልፈልግም ማለችው። ከዛ በቃ እሱም መጨረሻ ተናደደ፣ ምናምን ለምን ብዙ መስዋዕት ከፍሎባታል ጊዜውን ገንዘቡን ብዙ ነገር ያላጠፋባት ነገር የለምና እና መጨረሻ ላይ እላችኋለሁ የሆነ ሳ ሽምግልና፣ እኔም ትዳር ይዤ እሱም ትዳር ሳይዝ እንደዚህ ቆሞ በቃ በንዴት የሆነ ነገር ተናዶ ምናምን እንትን አለ። አዝናቢ ሊሆን ይችላል እና ሽማግሌ ምናምን ግዝናስኪ አሁን እንድትለይ ጠይቁ፣ ይቅርታ እንድትለይ ጠይቁልኝ ምናምን ነገር አለ። ኔጋር ሽማግሌ መጣር እኔ ምንም ችግር የለብኝም፣ ጥሩት ቤት ያልኳቸው ምሳ ጠራ ነው። ከባሌ ጋር ሁነን ከባሌ ጋር ሰው አስታወቅኩት ምናምን ነገር እላችኋለሁ። መጨረሻ ላይ እኔ በነገራችን አሁንም አልወደውም፣ አልወደውም ስላቸው፣ ባየውም አልወደውም፣ በቃ አልወደውም እና እንደዚህ እችን የመሰለች አሮጊት አማርጣ ነው የምታገባው ለማለት ፈልጌ ነው።

ህይወቴን ያመሰቃቀለችብኝ እሷ ናት ነው የሚለው እስካሁን። ድረስ ግን እኔ ወቀታ ላይ ነኝ እስካሁን

ስሙ ጥያቄ፣ ኦሪጂናል ቀጥ ይበቃ። ጓደኛዬ አሁን ባለችው ነገር አስተያየት ሰጡበት። በነገራችን በየተራ ወሬኞች እና በነገራችን ላይ ሰው አያልቅስባችሁ ጋይስ። የምሬ ነው የምላችሁ። ሰው አያልቅስባችሁ። ወንድ ልጅም ሆነ ሴት ልጅ ማስለቀስ ጥሩ አይደለም። ለምን እንደሆነ ተቀላችሁ። እኔ እሱን እንደዛ ገፍቼ ገፍቼ፣ በልጅነቴ ነው እንግዲህ፣ ልጅ ነኝ የዛን ሰዓት። እኔ ብዙም እንደዚህ የማገናዝብበትም በቃ ብዙም እንትን አይደለውም፣ አክቲፍ አይደለውም። አክቲፍ ስላችሁ እኔ ድብድብ፣ ጨዋታ፣ መራገጥ እንጂ እንደዚህ የሆነ ፍቅር ፍቅር እኔ አልሰማማንንም እና የሆነ ልጅ ነበረ አብረን የተማርነው። ልክ ሰባተኛ ክፍል እኔ ስገባ እሱ ስምንት ሲገባ የፍቅር ጥያቄ አቅርቦልኝ በቃ ዝም ብለን እንደዚሁ እየቀጠልን፣ ከዛ ኢማራት መጣው በስምንተኛ ክፍል እያለ ኢማራት መጣው። ከዛ እሱም አስር ተማ ወደ ሳዲ ሄደ። ሰላም ሰላም ብያለሁ። እንዴት ናቸው ሰላም ነው። ሚዩቲያዚ እየወረ ነው ምን ሽ ቆረጥ እንዳልሽ እንትን ፍቅር ምት ሰላም በሆኛ መጀመሪያ ማርያም፣ የዚህኛውን እኮ ግፍ እየነገርኳችሁ ነው። እና መጨረሻ ላይ ምን እንደሆነ ታውቃላችሁ? ይሄኛው በጣም የምወደው ልጅ ማለት ነው። በቃ ወላሂ በጣም የምወደው ልጅ ፋዘር ከለከለ። አታገቢ ማለት አታገቢም፣ አታገቢም። ካገባሽም እኔ የመረጥኩት እንጂ አንቺ ፈለግሽውን አታገቢም ማለት። ከዛ በኋላ ለያየን እኮ ተለያዩም። በቃ ሰው እንዴት ነው ከምትወዱት ሰው ጋር ስትለያዩ አስባችሁታል? አሁን እሱ ሁለት ወለደ፣ እኔ ሁለት ወለድኩ። እና ምን ትላላችኋል እኔ እና እሱ ብንመለስ

ላልቅስ ነው እኔ አሁን ላልቅስላት። ልሷ የልጆች አባት ነው ወይስ ሌላኛው ነው የምትይው? ያለው ከመጀመሪያ ከማፈቅረው ጋር ከሚያፈቅረኝ ጋር ነው እንጂ እምልሽ፣ የልጆች አባት አይደለም። በቃ በጭራሹ የልጆች አባት አይደለም፣ ሌላ ነው ማለት ነው። ማርያም ያዋጣሽ። ልጆች ይዘሽ አፈሽ ተቀምለሽ ሸቅለሽ ይ ጠንጋራ ምንድን ነው? ወደዛ ወደዛ ለምን

ተረታርሙለት እንዳትከፍተው እና ማለት ነው። እኔ በቃ መቅዲ ጓደኛ አይነት በጣም ፒስ ጓደኛ እኔ ጓደኛ ማለት ነው። ከዛ እኔ ፍቅረኛ አለኝ፣ ገባችው ፍቅረኛ አለኝ። ከዛ እኔ እና ፍቅረኛ ተከራርፈናል። ከዛ ለመቅዲ አስታርቀኝ ብዬ ስልኩ ሰጥኋት። በጣም ኮናት፣ በቃ ውስጤ ናት። እነሱ ደግሞ እሷ ደግሞ ስትሄድ ስታወራ ስታወራ ፍቅር ያዛት። ከዛ እሷ ምስትናት እንደዛ ብላ ያላከችኝ ብላ ነግር ልጁ ማለት ነው። እነሱ ደግሞ ሁለቱ አብረው ጥምር አድርጎ እሷት ተዋት ተዋት። ምን ታደርጋላችሁ? ከዛ ጓደኛሽ እና ባልሽ ተጋቡ፣ በአንቺ ምክንያት፣ በመኩረፎች ምክንያት ፈርዝም አሉ፣ ገደል ገቡ። እንዴ እናተ እውነት መስላቸው። ሲጀመር እሷ ናታ ከሃዲዋ ማለት ጓደኛሽን እንድታስታርቅሽ ላክሻት እኮ። ፍቅረኛዋ ነው፣ እሱም ፍቅረኛዋ ነው። ሁለቱም ነው። ክደዋል። ክደት ከሆነማ የማ ፍቅረኛ ነው እሷ? እሱ እኮ የአንቺ ፍቅረኛ ነው አይደል? አሁ ለምሳሌ እኔና አንቺ አለን፣ እሷ ጓደኛ፣ እሷ ፍቅረኛ። ስለ እሷ ጓደኛ አይነት፣ እሱ ደግሞ ፍቅረኛ ነው። ያው ሁለቱም ጓደኛ፣ ያው እንትን ናቸው። ሁለቱም ካዲ ናቸው እኮ ግን ሁለቱም ከሃዲ ናቸው። ግን እሷ ደሞ እሷ ራሱ ጓደኛሽ ናት፣ የልብ ጓደኛሽ ናት። እንዴት ብላ እሱን ትጀነጅነዋለች? ደግሞ እሱም ሆኖ እሱ እንዴት ልሷ ሊጀነጅናት ይችላል? እሱ ፍቅረኛው እያለ እሱ ተጣልተናል ብሎ ሊያስብ ይችላል። ግን እሷ ደግሞ ይበልጥ ከባድ ነው ማሪ። እሷ እኮ እንዳለች ጉጥር፣ እሷ ፈተና ፈቲም ብላ ልፈት ነው የመጣት ስትል፣ ሁለቱም ትፈታት ነው ተጋቡ። እቺ ደግሞ ምስኪን ምንም የማታውቀው ቤት አስቀምጧል። ናንተ ባል አይደለም አውሩ ማሮ፣ ሀሳብ ስጡበት። ፍሎ አርጓት ሰው ምን ትላላችሁ? ምን ታደርጋላችሁ? እኔማ ሁለቱም ሻንጣቸው ሲዘነው እናታቸው ቤት ምልካቸው ምን ከሆነ ምናምን ምናምን ከደረጉ ምን ይሰራል? ጨርሰናል። ወንድ ልጅ እኮ በቀላሉ እንትን ይላል፣ ግን እሷ እሱ ፊት ከሰሳቀችለት ምናምን ያገባል። አንቺ እሱም ሆዳም ነው በጣም ሁለቱም ሆዳሞች። እኔ ጋር በልቶ ጠጥታ የኔ ጓደኛ ሊያጠጣ አልጋ አልጋ ያገልትኛ አስበችታል።